ልጅ እያሱ ናቸው። እንግዲህ በኢትዮጵያ ታሪክ ኢትዮጵያን ከመሩ ወጣት ወይም ሕፃናት ነገስታት አንዱ ልጅ እያሱ ናቸው። አስራ ሦስት ዓመታቸው ናቸው እና ፖሊስ የጀመሩ ምን የጀመሩ ፖሊስ የጀመሩ ሰው ናቸው። ከታው ዳግመኛ፣ ከታች እቴጌ ጣይቱና ንግስተ ነገስታት ዘውቱ እንግዲህ በኢትዮጵያ ታሪክ ብዙ ሴቶች ኢትዮጵያን መርተዋል። ከመጻፍ ቅዱስ እና ንግስተ ሳባን መጥቀስ ይቻላል። አሁን በቀረበው ንግስተ ነገስታት ዘውድ መጥቀስ ይቻላል። ከላይ ስለ እመቤታችን ስለ ድንግል ማርያም ነው። እመቤታችንን ድንግል ማርያምን ወንጌላዊ ሉቃስ በመንፈስ ተመርቶ እመቤታችን ድንግል ማርያም ስለ ስለዋል። እዛ ባህር ዳር አካባቢ ከሄዳችሁ ክብራን ገብርኤል የሚባል ይተርተው ታውቃላችሁ። እዛ ቦታ የተሳለች ስለነች ሌላ ቦታ የለችም። እናንተ ከአዲስ አበባ አዲስ ዓለም ነው ጎብኝት እንደመጣችሁ፣ እኚህ አዲስ ዓለምን የሳሉት ሰው እዛ ሄዱና ሊጎበኙ ሳይዋጡ ታማን ደሰተቻቸው። ከዛ ስለው ወይም ባይኖራቸው ስለው ወደዚህ ይዘው መጥተው እዚህ ስለዋጣ፣ ሌላ ቦታ የለችም። ከላይ ስለ ኢየሱስ ክርስቶስ እንተሰቅለጡ ነው። እንደውም ጾሙ አሁን እንግዲህ ወደ መጨረሻ አካባቢ ስለጠሉ እናንተበል ነው። ምን ያህል ያሰቃዩት እንደነበረ የሚያሳይ ስዕላት ናቸው። ሌላ አዳም እና ሔዋን ከገነት ከተባረሩ በኋላ የነበራቸውን ሕይወት ለማሳየት ሳይው ጥረት አድርገዋል። አፈንጉስ እዚህ ዘ ዜና ማርቆስ ናቸው። በነገራችን ላይ ኢትዮጵያዊ ግብጽ ላይ ምንድን ናቸው? ግብጽ ላይ እሺ። አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ አቡነ ዜና ማርቆስን የእሳቸው የቅርብ ዘመድ ናቸው። ኢትዮጵያዊ ናቸው። እሺ ቀጣዩ ደግሞ አባ ተክላ አባ ገብረ መንፈስ ቅዱስ ይባላሉ። ከግብፅ ወደ ኢትዮጵያ መጥተው ብዙ ድንቅ ታምራት ላይ ያደረጉ ድንቅ በነገራችን ላይ መጽሐፍ ቅዱስ ላይ ብዙ የማይታመኑ ነገሮች አሉ። ለምሳሌ እባብ ከሰው ጋር ሲያወራ አለ የለ? አለ የለ? አህያ ከሰው ጋር ሲያወራ አለ የለ? አሁን አህያ ታሩ ከሰው ጋር ያወራሽ እባብ ከዛ ደግሞ እንደ ዳንኤል ይርካን በሰው ጋር ነው ሰው በጣም ድንቅ ስለዚህ አሁንም የዘመናችን ጻድቃን ሰማዕታት የምንላቸው ብዙ ድንቅ ነገር አደረጉ እና አቡነ አረጋዊ በዘንዶ ተጠቅልለው ላይ ወጡ ስንል በጣም የሚገረሙ ሰዎች አሉ። ግን መጽሐፍ ቅዱሱ ግን እንዳይገርመን ራሱ ራሱ ራሱ የሚደንቁ ነገሮች አሉበት? የሉበት? አሉበት? የሉበት? አሉበት። ስለዚህ አቡነ ሃይማኖት እና አቡነ መንፈስ ቅዱስ የእግዚአብሔርን ኃይል የገለጡ እግዚአብሔር በእነሱ ላይ የታየበት አምላክ ነው። ምክንያቱም ያደርጓቸው ነገሮች በማን ኃይል ነው? በእግዚአብሔር ኃይል ስለሆነ፣ እዚህ ድራጎን ነው በመጣና ሴት ይተዋለት ነበረ። ጊዮርጊስ ለሀገሩ እንግዳ ስለነበረ ሲዘዋወር ይችል ብሩክታይት የምትባል ሴት ለድራጎን ተሰውታ ወይም ተሰጥታ ያገኛታል። ይህ ድራጎን የሚባል እንስሳ ካስፈለገ በክንቡ እንደዚህ እንደምታዩት በሮ መያዝ ይችላል። አረ ትልቃለን ካላችሁ በትንባሹ መሳብ ይችላል። እና የሀገሩ ሰዎች ሁሉ ጨረሰ። የሀገሩ ሰዎች ሁሉ ተሰባሰቡና እንግዲህ ሴቶቻችንን ጨረሰኛን ሳይበላል እንሂድልህ፣ ሀገሩን ለቃነን ሲሉ የዘንድሮ ለኔ ተውት፣ የኔም ልጅ ሰጣለሁ አለና ልጅቷን ልጅ ሷን ሰጠ። ጊዮርጊስ መጣ። ሲምብሩክ ሳይድ የምትባል ሴት ምን ነው አላት። እኔ ለአምላካችን ለድራጎን ሰውቻለሁ አለችው። አምላክ እግዚአብሔር ነው ደራጎን አይደለም አለ። በዚህ መመታየት ባንዷ ብቻ እንደውም ዛሬ ጊዮርጊስ ነው እቺ ምትዋጦር ይሄን ድራገን የሚባል እንስሳን ወቅቶ እንደውም እየጎተተችው ያ የሚያስፈራ ያ ሰው ይጨርስ የነበረ እንስሳን እየጎተተችው እየሄደች ነው የሚያሳየው። እዚህ ጋር የቪሩስ ሰው የሰባ ቪሩስ እንዴ የቪሩስ ሰው ሰዎች ናቸው። እኛንም ደግሞ ሊያስፈጀን ነው እንደ ጊዮርጊስ ብለው ማዘናቸውና መተከዛቸው ነው የሚያሳየው። ላይ የምናየው አረጋዊ ስምኦን ነው አረጋዊ ስምዖን የኢሳያስን ምዕራፍ 7 እንድንግል በድንግልና ጻንታ በድንግልናት ትወልዳለች የሚል ያነበበ ማነው ስሙ? ስምዖን ይባላል አረጋዊ ስሙ ስምዖን እንዴት ሴት ልጅ ምን ሆና ትወልዳለች? አለ ድንግሎና፣ እንዴት ትወልዳለች ብሎ ይከራከር የነበረ ይሄንንማ አልጽፍም ብሎ የተወ አረጋዊ ስምዖን ይባላል። ስምዖን ይሄንን ካደረገ በኋላ ይሄን ከታምር ሳታይ ምን አትሆን አትሞትም የተባለ ለብዙ መቶ ዓመታት ይሄንን ከታምር እስከሚታይ የተኛ መሞት የለም መተኛ በጣም አረጀ፣ እዛው ተኝቶ ኖረ። ልክ ይሄንን ከታምር ልክ እመቤታችን ድንግል ማርያም በትንቢቱ መሰረት ድንግል ሆና ኢየሱስ ክርስቶስን ስትወልደው ልክ አረጋዊ ስምዖን ያ መስነሳት የማይችለው ልክ ኢየሱስ ክርስቶስ ሲወለድ ግን ተነስቶ ኢየሱስ ክርስቶስን አቅቦ፣ ይሄ ድንቅ ታምር፣ ይሄ ድንቅ ነገር የተነገረበት ሰው ኢየሱስ ክርስቶስን አቅቦ መሞቱን። ከዛ በኋላ ምን አለ? ከአሁን በኋላ ምንን አሰናብተው ባሪያህን፣ ምን አለ? አሰናብተው ብሎ የተናገረ ማለት ነው። አረጋዊ ስለሆነ፣ እዚህ ኢየሱስ ክርስቶስ ሲጠመቅ ነው። እዚህ ሁለቱ አንድ ሰዓሌ ሁሉንም የሳሉት አለቃ ሉቃስ ይባላሉ። ኢትዮጵያዊ ናችን። ሁሉንም ስዕላት እቺ ምታዩት ቀይ ቀይቆዳ እጽዋትን በወቅቱ ሁሉም ሁሉንም የተሳለው ከእጽዋት ነው። እጽዋትን እየቀመኑ ከጽባት የነበረች ቀይቆዳ ቆዳ። እቺ ምታዩት መሳሪያ አውሬ አስፈራሩበት ይገሉበት የነበረ መሳሪያ ነው። ሳዩ አለቃ ሉቃስ ይባላሉ። ማን ይባላሉ? አለቃ ሉቃስ። እዚች የመጨረሻ እንኛና ናበቃ እዚ መጣስ መኪና የመጀመሪያ የኢትዮጵያ አስፋልት ከአዲስ አበባ አዲስ ዓለም ተሰርቷል። የመጀመሪያ የኢትዮጵያ ሽግግር ሚኒሊክ ናቸው በሁለት ፈረንጆች አጋዥነት፣ ባቡር፣ አዲስ ሲኒማ፣ ሬዲዮ፣ ትምህርት ቤት፣ አክሊም ሳይክል ኦር ሌሎቹንም እንጨምራለን እና እዚህ መጥያት መኪና ታዲያ ከአዲስ አበባ አዲስ ዓለም ለመጀመሪያ ጊዜ አስር ኪሎ ሜትር እየተሽከረከረች የመጣቸውን የመኪና ቅርጽ ለማሳየው ሳዩ ጥረት አድርጓል። እዚህ ጋር መጥያት ደግሞ ለመጀመሪያ ጊዜ የተሰራችውን አስፋልት ከአዲስ አበባ አዲስ ዓለም የተዘረጋውን አስፋልት ሳዩ ለማሳየው ጥረት አድርጓል። እዚህ መጥያት የባቡር ደግሞ ከአዲስ አበባ እስከ ጅቡቲ ኦር እስከ ድሬዳዋ የተዘረጋውን የመጀመሪያውን የባቡር ታሪክ ለማሳየት ጥረት አድርገዋል። በተረፈ ቅዱሳት ስዕላቱ ጥያቄ ካለ መመለስ ስላለ